ዱዓይተ ሰንዱ ዘምላብስበ አቶ መስፍን ሁሉንም ነገር ሰማ። ከዛም ከሰማን በኋላ እንግዲህ ወይዘሮ ባዩሽን እገላለሁ ብሎ ተነሳ ማለት ነው። በጣም የሚገርም ነው። አሁንም ቢሆን ሀናና አዲሱ ልጅ አሁን ላይ እንግዲህ ተለይተው ይመስላሉ ማለት ነው።

የሀና የተምቹ ፎርሳ አሁን ላይ ቢፈለግ ጠፍቷል ማለት ነው። ወይዘሮ ባዮች ደግሞ የሀናን ፎርሳ ከፍተዋለች። አሰላሙ አሊኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ያላችሁበት አሁን ላይ

እህች ልጅ እስር ቤት ገብተዋል ማለት ነው። አሁን ላይ እንግዲህ ሁለታቸውም እስር ቤት ናቸው። ተዩ እንግዲህ እርግ ቤት ጓደኛሽን እና ባሽ ያክስሽቁ ተይዘዋል ብለው ነው እየነገራት ማለት ነው። ቀጣዩ ፓርቲ ምን ሆነ ነበር ያለችው ማለት ነው። ከዛም እንግዲህ አሁን ላይ

እንግዲህ አቶ መስፍን ስለ ባልሽ ሁኔታ ሁሉንም ነገር ወይዘሮ ባልሽ ነገረች ማለት ነው። ከነገረችው በኋላ እንግዲህ እንዴት ነው የቤተሰብ

ከዛም ተነዶ እንግዲህ ከከላሱ ከክላሱ ወጥቷል ማለት ነው። ወይዘሮ ሜላት ምነው ባልነገርኩ እያለ ይጻጻት ሁኖባታል ማለት ነው። አሁን ላይ እርግብና ተምቹ እንግዲህ ወርቁ ላይ ንዝንዝ ናቸው አልተጨረሰም ማለት ነው። ያ ፎርሳ ምን እንደ ተያዘ ግን እርግብ በጣም ውስጠኛ ስለሆነች አልነገረችውም። ምን እንደ ተምቹ ማለት ነው። ከዛም አልፎ እንግዲህ አሁን ላይ በጣም የሚገርመው ሁኔታ

የባዮሽና የእርግብ ጓደኛ ንግግር ማለት ነው። ወይዘሮ ባዮሽ ሲውም በጣም በሁሉም ነገር መጥፎ እንደሆነች ነው የነገረቻት የእርግብ ጓደኛና ያሳየቻት ማለት ነው። ምክንያቱም እንግዲህ እርግብና የእርግብ ጓደኛ የሚታወቁት አቶ ወይዘሮ ባዮሽ ቤት አከራይታ ስለነበር እያለን ቤት ክራይ ግን

ብር ስለሌላት የት ማምጠች ተደፍተች ቢሆን ብር አንቺ እያለች በጣም ሳስተናነቃ ስለነበረና እርግብ ጋር እንግዲህ በጣም የሚታወቁ ጓደኛሞች ሆነው እንግዲህ እርግብን አሁን ላይ አሳልፋ ልትሰጣት ነበረ። ያው ብር ዙሮ ሁሉም የሚሰጥ ነገር ነው። ሁላቸውም እንግዲህ አልተሳካላቸውም ማለት ነው። በጣም የሚገርም ሁኔታ እስር ቤት ገብተዋ ሊጋደሉ ያሉ ሰዎች ማለት ነው።

ከዛም አልፎ ተርፎ እንግዲህ እርግብ ተብዬዋ አሁን ላይ ተምቹን አንጋ ይዛለች ቦርሳዬን ካላመጣህ እያለሽ ማለት ነው። ከዛም እንግዲህ ይሄን ነገር ስትነግራት እውነቱን ወይዘሮ ባዩሽ የምትባለዋ እርግብ ይመጥ እና ጥሩ ይባህናት አንቺ ነሽ መናጢ ስትላት እንግዲህ ማን እርግብ እርግብ ምን አረጋይ ብላ እንግዲህ ስትላት እርግብ

አጎቴ የሞተ ጊዜ እኔ መጓጓዣ ብላ የሰጠችን ካንቺ ሰርቃ ነበር። አንቺ ግን እንደበደብሻት እየታረቅሽ ብሩን ለምን ሰረሽ ብለሽ አልጠየቅሻትም። መተዛዘንና ምንም ልብ እንደለለሽ ያሳያል ብላት ሊሆን ስለሆነ እውነት ነው። ከዛ ምርግብ እንግዲህ ይሄን ጓደኛዋ በጣም መጽዋቱን ናሰ ወን በርዳ አጎቷ እንድትቀብር አድርጋላት። ያንን ሁሉ ሁሉ ታገን ጓደኝነትን አረሳች ማለት ነው

ከዛም አልፎ እንግዲህ ወይዘሮ ባዩሽ እንዴት አሁን ላይማ በቃ ሴተኛ አዳሪ ጋር አሳደርገኝ እያለች ስትል ሴተኛ አዳሪ ልሁን ያበቃሽኝ እኮ አንቺ ነሽ እዚህ ያደረሽኝ ብላታለች፣ ማለት ነው። እኔ ደግሞ ምንባይነ ምና ገባኝ ገላ ገና ብላታለ ከዛም እንግዲህ ወይዘሮ ባዩሽ

ነይ ልንገርሽ ብላ ስታሳያት ወይዘሮ ባዩሽ ተብዬዋ አሁን ላይ እያደረገችው እንግዲህ ሁልጊዜ ከእሷ ጋር የቤት ክራያጭ እያለች ስትነዛነዝ ና እኔ አሁን ስራ የለኝም ታገሽኝ ትንስ ብትላት መታገስ ያልቻለች እና እንዴት አንቺ መሆነ ሻልቴት ሄጅ እንዴት ብር ያጣል ምርጥ ሰውነት እያለሻት አትጠቀሚበትም እንዴ ነው ብላ ያለቻት ማለት ነው። ወይዘሮ ባዩሽ፣ ወይዘሮ ሜላት ግን ወይዘሮ ባዩሽ እንግዲህ ለዝች

ለእርግም ጓደኛ በቃ አልጋ ቤት ሴተኛ አዳሪ ሆና የበይሁኝ ያለቻት እሷ ስለነበረች አሁን ላይ ያ ነገር ሁሉ በጣም ይጸጸታታል፣ ለልጅቱ ማለት ነው። እንግዲህ ከብዷትም ሳይሆን በቃ ማድረግና ኑሮ ሲቸግራት፣ የቤት ኪራይ ሲጨናነቅባት፣ ምትበላው ሳታ ስታጣ

ያለቻትን ምክር ሰምታ ሴተኛ አዳሪ ሆና እንግዲህ በቤት ቅርዋን እየከፈለች ትኖር ነበረ። ስለቷን ሽጣ ማለት ነው። ለዚህ ሁሉ ግን መዘዚ እያበቃቻት ወይዘሮ ባዩሽ ተብያዋናት ወይ። ወይዘሮ ባዩሽ ግን ምን አይነት ተንከሴት እልክ ሴት ናት? የስንቱን ህይወት ያጠፋች፣ የመርቆስ ህይወት ለብቃ ሀገር ያስወጣች ናት። ከዛም አልፎ እንግዲህ ስንቱን የገደለች፣ አሁን ደግሞ ወርግ ጓደኛ ጋር እንደዚህ ያደረገች ናት በጣም

የሚገርም የሚጸጽት ነገር ነው የምትሰራው ማለት ነው። አሁን ላይ እንግዲህ ወይዘሮ ሜላት እና አቶ መስፍን ጭቅጭቅ ላይ ናቸው። እሷም መጻጻት ይይዟታል ማለት ነው። ከዛም እንግዲህ ቤተሰቦቹ ተሰብስበው ቁርስ እየበሉ ውሀና የትዳ ነው በማለት ና አባቷ ጋር

ምንስ እንግዲህ አቶ መስፍን ነው ወይዘሮ ባዩሽ እንጂ ማየት አለብኝ ነገሩን፣ ለምን እንዳደረገች እና እንዳደረገች ጠይቃት አለ። አስተዋጽኦ መስ ሜላት እንግዲህ ምንድነው የምትጠይቃት አንተ ደሞ ይገባም እንዴ ብላ መልስ ሰጥተዋለች ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ ሜላት ለአቶ መስፍን እሄዳለሁ ካልክ ብቻ ናኬድ ምሳሌና አርክ

ምሳሌንና ሰላምዬን ይዘክት ብለው እንግዲህ በእሷ ምክር ተስማምቶ ይዞ ሂዶ ይገላል የተባለው ሰውዬ ሳይሆን አረጋጊቱ ሰላምዬ እንግዲህ ወይዘሮ ባዮሽ እዛው ስሩ ትገላለሁ ብላ ተይዛ ወደ ቤት ተመልሳለች፣ ማለት ነው። አቶ መስፍን እና ወይዘሮ ባዮሽ ይሆናል የሆዳቸውን አውርተው ተለያይተዋል።

ከዛም ግን የወሩት ወይዘሮ ባይሽ ተብዬዋ አቶ መስፍንን እንደምትወደው እና ይህን ሁሉ ያደረግኩት አላት ተብዬ ነው እያለ ነግረዋለች ማለት ነው። እሱ ደግሞ እንዴት አደረግሽ ብሎ እንግዲህ በቀጠሮ ሰዓት ለት ጊዜ ይሎላታል። እሷ ደግሞ ምንም ባደረግኩን ነገር ምንም አለሰሳትም ደስተኛ ነኝ ያለችው ማለት ነው። ምክንያቱም ወይዘሮ ሜላትን እሷ መግደል ነው የምትፈልገው ወደ

ወደ መስፍን ለመምጣት ማለት ነው። መስፍን ደግሞ የሚያፈቅረው ሜላትን ነው እጅ እሷን አያፈቅርም ማለት ነው። ከዛም አልፎ እንግዲህ እኔ እኮ ወዴት ነበረ ብላ ስትነግረው ወይዘሮ ባዮሽ ማለት ነው። አቶ መስፍን ደግሞ ምንድነው ምን እያልሽ ነው እኔ ያልገባኝ ነው ብሎ የመለሰላት ማለት ነው። በጣም የሚገርም ነው የወይዘሮ ባዮሽ ምላሽ ማለት ነው። ሁሌም ዘላለም እዛው እስር ቤትሽ ብትሆን ሁላችንም ፈቃደኛ ነን።

ግን ከዛም አልፎ እንግዲህ አቶ መስፍን ያንን ሁሉ አድርጎ ወደ ቤቱ ተመልሷል ማለት ነው። ወደ ቤትም በሚመለስበት ሰዓት እንግዲህ ወይ ሜላትን ነገሩን እኮ አላደረኩም ነገሩ ወይዘሮ ባይሽ መፈታቱ መፈታት የችን ምን እቺ ጓደኛሽን እያለ እንግዲህ እንደዚህም ነው እንደዛም ነው የሚደረገው አለው። አለም በጣም የሚገርም ነው።

እና ከዛም አልፎ እንግዲህ አሁን ላይ አቶ ኖናዊ ያመጣውን ፖርሳ እንግዲህ ሩ ሚላት ከፍቶዋለች ማለት ነው። ምን አለው እያለች ነበረ። አሁን ላይ ኤዝራና ሃና እንለይ የሚል ጥያቄ ያምጥቶላታል። ምክንያቱም ሃና በወንድም በእህትነት ደቀረበችው እያወቀ አሁን ግን የፍቅር ጥያቄ ባቀርብላት

አተቀበላኝም ከምጎዳ ስሜቴም ብሎ እንግዲህ ኢዝራ ካሁኑ ሀና ተላይ ቀጣይ ፓርት እንግዲህ ምን እንደሚሆን ደግሞ ይዘን ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዮሽ ተብየዋ አሁን ላይ በጣም የሚገርም ሰው ያስፈልገኛል ነው ያለችው ማለት ነው። በጣም የሚገርም ነው። ከዛም አልፎ እንግዲህ ወይዘሮ ባዮሽ ተብየዋ አሁን ላይ

አቶ መስፍንን ኮራ እና ዘና ብላን እያናገረችው ማለት ነው በጣም የሚገርም ና የሚጸጽት ነገር ነው ሁላችንም ማለት ነው ወይዘሮ ሜላት እንግዲህ መቶ አቶ መስፍን በሰራችሁ ስራ ምንም ፀፀት የላትም ብላ ስትለው እንግዲህ ወይዘሮ ወይዘሮ ሜላት ተብዬዋ

በጣም እንግዲህ ግማሾችን ቶሎ ትወጣለች ነው ማለት ነው። አቶ መስፍን እንግዲህ ያንን ሁሉ ጭንቀት አይቶ ተመልሶ ለሚሉ ሊነግር አሲል የሚላት ደግሞ